ነው መታገኝ ወላሂ ብዬ ነው የምነግራችሁ። ያረፋ ቀን ማሂ የጠራቻቸው እንግዳዎች ነበሩ። ድፎ ምናምን አዘጋጅታ ነበር፣ ምግብ ሰርታ ነበር፣ የሚጣፍጥ ምግብ ሰርታ ነበር እና በኔ ምክንያት እኔ አሙኝ። ያው ፈልጌው አይደለም አንድ አንድ ያለንን እየቆየ የሚመጣ አንድ አመት ባል ነው አረፋ ማለት አንድ ናት በቃ ከዛ በኋላ ፍቺ ነው ያለው ሁለት ሁለት አመት ባል ነው ያለንና ይሄን አረፋ ቀን አሙኝ በማሳለፊ እንደውነቱ ያው አልহামዱሊላ አሁን ላለውበትና ይዛን ቀን ቢከፋኝም እሷንም ባስደብራት ምናምን ያ ምንም ማድረግ አልችልም እንዳልደበረሽ እኮ አቃለሁ ለቱም ያው አውቆ ቢሆን ነበር አይደበረው እና ያረፋ ቀን ብቻ እንደዚህም እንደዚህም አሞኝ አልፏል። እና ፋሚሊዎቼ እናንተን አመሰግናለሁ፣ ለዛን ቀን ተጨንቃችሁ በጣም ብዙ ሚሴጅ የላካችሁ ነው ሰዎች ያላችሁ ዱአ እያደረጋችሁ፣ ወላይ ደሞ ማለት ነው አመሰግናለሁ። አልታከምም ብሎ ነበር፣ መታከሙ ነው ለዚህ ያበቃ። ለጓደኞቼ ደሞ ሰላሙን እመኛለሁ። ዱአ አድርጉላቸው፣ የሚያስፈልጋቸው እነሱ ራሱ ማለት ነው። ለኔ ተደርጎልኝ እንዲህ እንደቆምኩት ለእነሱ ራሱ ጸሎት ነው የሚያስፈልጋቸው። በጣም ብዙ እየረበሻቸው ያለ ሴጣን አለ ራሳቸውም ላይ ሌሎች ሰዎች ላይም። እና ጸሎት ነው የሚያስፈልጋቸው። ዱዋ አድርጉላቸው። ከዚህ በላይ ምንም ምለው ነገር የለም። ከኛ አቅም በላይ ስለሆነ ዱዋ ነው የሚያስፈልጋቸው። ሰላሙ አሌይኩም። እንዴት ናችሁ? እኔ ያለው አልሐምዱሊላህ። የኔ ውድ ፋሚሊዎች፣ የኛ ምርጥ ፋሚሊዎች፣ እኔ ያለው እኛው እንደምታዩት ነው። ዛሬ እንግዲህ መጥቻለሁ ፋሚሊዎቼ። ቆየ ዩቲዩብ ላይ ከመጣው እኔ አላቅም ከሳምንት በላይ ይሆናል፣ እንደዚህ ከመጣሁ እና ዛሬ መጥቻለሁ፣ የኔ ውድ ፋሚሊዎች። ደህና ነኝ ከሷ አይደል ፋሚሊዎች፣ በአንዴ የሆነ ባንዲ የነ ጭዋ አልኩኝ። አውቃለሁ ሰውን ከሳህና ከሰር ካይባልም በውስጥ ነው የሚነገረው። ያው እኔ ደግሞ ራሴን በራሴ ስለሆነ አውቄያለሁ፣ አውቃለሁ፣ ከስቻለሁ። በጣም አሞኝ ነበረ። ያው ጨጓራዬና ትንሽ ልቤ ነበርና ከበደኝ አሁን ግን እሻላለሁ፣ በጣም ማለት ነው። እንዲህ አልቆመም ነበረ በጣም እየከበደኝ ነበር ፋሚሊዎችና፣ ለዚህም አልሐምዱሊላህ ፈጣሪ እዚህ ጋር አላቆምከኝ። መቆም በጣም ከብዶኝ ነበር። ይሄ የሚያስመልሰኝ ምናምን ደግሞ በቃ ምግብ በለው የተኛውንም ምግብ በቃ ሊስማማኝ አልቻለም ነበር። ትንሽ ከብዳኝ ነበር ጨጓራይ ታውቃላችሁ ደግሞ ሲያመኝ ከዛ በፊትም በጣም አንድ ሳምንት ምናምን ነው የሚያዝገኝ በዚህኛው ዙር ደግሞ ትንሽ በረታችና ምን እንደምላችሁ አላቅም። እኔ አሞኝ በተኛውበት በጣም ብዙ ቤተሰቦች በጣም ተጨንቀው እየደወላችሁ እየጠየቃችሁ ነበርና እኔ በቪዲዮ መምጣት አልፈለግንም። እኔ ይሄን ሳምንት ወላሂ በቪዲዮ መስራት አልፈለግኩም፣ መምጣት አልፈለግኩኝም ነበር ምክንያቱም ይሄ አለ አይደል ቪዲዮ ስንሰራ ምናምን እኔ አሁን አሞኛል ብዬ ስትሰራ በጣም ብዙ ፋሚሊዎቼ ይጨነቃሉ፣ ምናምን እኛም በጣም የሚወዱን ፋሚሊዎች አሉ፣ እና በጣም የምትወዱኝ ፋሚሊዎች እንዳላችሁ አውቃለሁ፣ እና እንድትጨነቁ አልፈልግም። በቃ በነገራችን ላይ አሁን አብዛኛው የኛው ዲንስ ውጪ ስለሆነ ያለው ትንሽ ነገር ሲያይ በጣም ነው የሚከፋው፣ ምናምን እና ይሄ እንዲሆን አልፈለኩኝም። ለዛ ነው በቃ ቢያንስ ሁለት ቪዲዮ ምናምን ይመስለኛል። የጫም የተፖሰተው ራሱ እሱም ማሂ ቻናል ላይ ይሄ ማሂ ቻናል ላይ ነው። ባይ ዘ ወይ የኔ ቻናል በዚህ ሳምንት ቪዲዮ የፖሰትኩኝ አይደለም። በዛውም ቻናሌን አትርሱት፣ ሰብስክራይብ አድርጉ፣ ላይክ አድርጉት። የተጫኑት የመጀመሪያ ቪዲዮዎች አሉ አይደል? ቫይራል ቪዲዮ እንዲያስወጣ እያስወጣም ማለት ነው ልክ አይደለም? ቻናሉ እና የፋሚሊዎቼን እገዛ ይፈልጋል በዛው ያው ማስታወቂያ እያደረጋችሁት እንዳትረሱት ለማለት ነው፣ ፋሚሊዎቼ እና በጣም ነው ወላሂ፣ በጣም በጣም በጣም ነው ማመሰግነው የኔ ፋሚሊዎች። እናንተ በምትጽፉልኝ ይሄ በቃ ሀሰን አይዞህ፣ ድዋ አድርጉልኝ ብዬ ፖስቼ ነበርና በጣም ብዙ የኛ አውዲንሶች የጻፉልኝ ነበር። በቃ ድዋ ረጃጅም ጽሁፍ ነው እንዴ፣ በቃ እንዴት ላስረዳችሁ? እንደዚህ ነው ስልክ ላይ ደግሞ ሲሆን አስቡት ሞልቷል ማለት ነው እንደዚህ እና ዱዓ እያደረጉልኝ ነበር ብዙ ሰዎች ማለት ነው የናንተ ድዋ ነው እዚህ ጋር እንድቆም ያረጋኝ የናቴ አባቴ ከዛ የናንተ ዱዓ ነው ትልልቅ ሰዎች በጣም ብዙ ትልልቅ ሰዎች ዱዓ ነበር እና አመሰገናለሁ አልহামዱሊላህ ዛሬ እንዲሉ ዳቁም ፈጣሪ እና ደግሞ ያው ሌላኛው የኔ ጠንካራ ሴት ማሂናት ማይ እኔ ያሙኝ በቃ እሷ የታመመች ነበረ የይመስለ ፋሚሊዎች፣ እኔ እንዲሁም ለእኔ በጣም ከመጨነቋ የተነሳ እኔን እያስጨነቀችኝ ነበር። እንዴት ገብቷቸኋል አገላለጼ? እኔ ያሞኝ በጣም ነበር የተጨነቀችው፣ እዴ እሷን ያመማት ነበረ እና እኔ ለማሂ አሁንም ሁሌም ነው ብሎ በቃ እኔ በጣም ነው የእሷ ነገር የሚከብደኝ። እሷ አሟት ምናምን ሳይ እኔ አልችልም፣ እውነቱን ለማውላት። ግን የእሷ ደግሞ በቃ ይለያል። ቢያንስ ግን ወንድ ልጅ ይሻላል አይደለ? ፋሚሊዎች የአብዛኞቹ ሴቶች ብትሆኑም እኔ ቀብረረበየ ወንድ ልጅ ይሻላላ፣ የሆነ ነገራቶችን ሲያይ ምናምን ቀለል አርጎ ያያል። እኔ አሁን ማሂ አሟት የፈለገ ውስጤ ቢሰበር ምናም ምናምን ብን እሷ ፊት ላይ የሆነ ጠንካራ ሰው ለመሆን በጣም ነው የምሞክረው። ሴቶች ደግሞ ያን ነገር አይችሉም። እኔ አሞይ ማሂ ነበር የምታለቅሰው እና በዚህ አጋጣሚ እንደ ማሂ አይነት ሴት ልጅ ለሁላችሁም ጀባ ዱዓ ነው ጀባ ብያችኋለሁ። እንደ ማሂ አይነት ሴት ልጅ ጓደኛ፣ እህት፣ ሚስት ምናምን ምናምን ለናንተም ያ የኔ ጓደኛ ሰሎነች ነው። ተሳክቶ ከረዛንም ማን ያውቃል አላህ ነው የሚያውቀው። ብዙ አመት ረጅም አመት ምናምን የሆነ አክል ጊዜ ልንሄድ እንችላለን። ገብቷቸዋል ማለት ነው እና ልንጋባም ላንጋባም፣ ልንወልድ ላንወልድ፣ የሰው ልጅ ይኖራል፣ ይሞታል፣ ይገባል፣ ይወልዳል። እና ፋሚሊዎች ማሂ ጋር ደውዬላታለሁ። ዛሬ እስኪ አላመነችኝም፣ ቤት የተኛው ነው የመሰላት። ተነስቼ ወጥቻለሁ። ፏፍሽ ብዬ ነው የወጣሁትኝ። አወጣጤም እሷን ለማግኘትና ዛሬ በቃ ላም ፋሚሊዎቼ ላመስግን እሷንም ላመስግን ብዬ ካሜራ ይዤ እኔ እራሴ መጥቻለሁ። እንደ ቆምኩ ላሳያችሁ ነው። ጥንካሬን ለማሳየት ነው የመጣሁትኝ። ከሳምንታት በኋላ ፋሚሊዎች ማሂ ጋር ድጋሚ እንደውልላትና ነው እዚህ ጋር እኔና የተከበሩት የኛ ፋሚሊዎች እየጠበቅንሽ ነው እኔም ተሽሎኝ ቆሜ ከፋሚሊዎቼ ጋር ናፍቆቴን እየተወጣው ነው፣ እላታለሁ። እስከዛ ግን ይሄን የማሂን ቻናል ይቅርታሽ፣ ፋሚሊዎች ያው የጨጓራን ጋር ታውቁታላችሁና፣ ይሄን የማሂ ቻናል 60 ሺህ እናስገባዋ። ፋሚሊዎች፣ ቆመ መሰለኝ አሪፍ፣ ሄዲርና የሆነ ሰዓት ይቆማልና፣ አሁንም ሼር ይፈልጋልና ሼር አድርጉት። በነገራችን ላይ ላይክ በጣም ወሳኝ ነውና ላይክ አርጉት። 60 ሺ ልትገባ ትንሽ ሰብስክራይብ ነው የቀራት እና የፋሚሊዎቻችንን እገዛ ስለሚፈልግ ሼር አድርጉትና ይህን ቻናል 60 ሺ እናስገባው። ማሂንም ያው የእኔ ምርጥ ጓደኛ፣ እኔ ምን እንደምልሽ አላቅም። ነገራቶች በሙሉ ከተስተካከሉ እኔ ብዙ ያሰብኩት ነገር አለና ካላህ ጋር እነዛ ነገራቶችን ለፋሚሊዎች እያሳየው እኔም ጠንካራ ይሆንኩኝ እዛ ነገር ላይ እንደምንደርስ እርግጠኛ ነኝ። እና ቤተሰቦች ያ ነገር እንዲመጣ እኔ ያሰብኩትም እንዲሳካ እናንተም እኔም አብረን ሆነን ካላጋ ወደፊት ማለት ነው። ፋሚሊዎች ብዙ ነገር እንዲስተካከል እፈልጋለው። በራሴ የምችለውን አደርጋለው፣ ዙሪያዬ ያሉትን ነገራቶች ለማስተካከል። እኔም ማሂም ሁሌ ደፋ ቀና እንዳልን ነው። ወደኋላ የምንልበት ምንም አይነት ኬዝ የለም። ነገራቶች እንዲስተካከሉ ብቻ ነው የምንፈልገውና ፋሚሊዎች ማሂ ጋ እንደውልላታ እንደውልላት

እየመጣች ቤተሰቦችንም እኔንም እያስጨነቅሽን ስለሆነ አፍጥኝ እንዴ። በጣም ለጥብቅ ጉዳይ ነው የፈለግንሽ ቶሎ። በጣም ችግር የለውም ተቀብለን። ቤተሰቦች ማሂ እየመጣች ስለሆነ ዋን ሚኒት ብላ ልጅ እንጠብቃት የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗን። የኔ ፍቅር የኔ ወለላ ቅድሚያም ሰጥሽ ከምንም ለኔ መንደር ላይ ያለሽ መቼም ባላይም አትመኝም አትለምጂም ሌላ ገላም አሃ ሌላ ገላም አልጠረጥርም እኔ አላምንም አትሄጂም እኔ ሌላ እኔም በማለት ያየሺው ስቃይ ፈተና ለአንቺ ሽልማት ይዘጋጅ እንጂ ምስጋና ጥርጥሮ ልቤ ባሳብጎ ሰላምአሌኩም ሰላም ይ እንደዚህ ቆመ ስላየው በጣም ደስ ብሎኛል። ያልበላት ቤተሰቦቼም እንደዛ ነው ያሉ በዚሁ እያወራሁ ነበር ከቤተሰቦች ጋር እኔ እያወራኋቸው እንደሱ እየመለሱልኝ ማለት ነው። ይኸው ሀሰን መጥቷል፣ ፋሚሊዎች፣ ተሽሎት በእናንተ ድዋ ስላቸው፣ እነሱ ወደ እኔ ይመልሳሉ። አሁ ድዋ አርገንልሃል እኮ ብዙ ጊዜ እየተመላለሰ ነበር ድዋ እንዳረጉልህ ግልጽ ነው። ስጀመር በቃ እንደዚህ ፍቅት ብለህ አናግሪያቸው መጀመሪያ። አሰላሙ አለይኩም እንዴት ናችሁ? ድና፣ የተከበራቸው ቤተሰቦች ደህና ናችሁ በሉኝ አረፋ እንዴት ነበር? ኢድ እንዴት ነበረ? እኔ እንግዲህ አሪፍ ቀን ይሆናል ብዬ ነበር የጠበኩት። አጋጣሚ ሆኖ በጣም አመመ። ቆይተን መተናል። እንዴት ናችሁ እናንተ? ለማን ስራ እንዴት ነበር? ስራ እኔ እስካሁን ድረስ ያው እዚህ ጋር እስክደርስ ድረስ ማለት ነው ፋሚሊዎቼ ለመጀመሪያ ጊዜ ነው ከእናቴ ውጪ አረፋ ወይንም በቃ አመት በዓል የተባለ ከእናቴ ውጪ ያሳለፍኩት ለመጀመሪያ ጊዜ ነው። እሱንም አሞኝ ለመጀመሪያ ጊዜ ነውና ቀጣይ አመት ያው አብረን ትበን እንደምናሳልፍ አሚነት ግን ኢንሻአላ ማየት ትፈራለች እንጂ ከእናቴ ጋር ባይዙ ያገናኛታለሁ። እኔ በነገራችን ደፋር ነኝ። እነሱ ቤት ሆነን መሄድ ነው አልፈራምና ትደለ እንሄዳለን እነሱ ቤት። ከፈለገች መጀመሪያ እነሱ ቤት እንሄድና ከዛ እኔ እፈራለሁ። ይሄን ቪዲዮ ለማዘር ያድርሱልኝ፣ ሼር አድርጋችሁ ወላህ። አካውንት አለ ጋይዝ። ትስማሽ መፍራት ማለት እኮ አክብሮት፣ ምንም አይደለም። እኔ እና እኔ ችግር የለብኝም። እነሱ ቤት የመሄድ እና እኔ ችግር አለብኝ እ እኔ ችግር አለብኝ። ላገናኝሽ ከማዘሪ ጋር ትስማሚያለሽ? እኔ እፈራለሁ ግን የሆነ ነገር አስብማ፣ ችግር የለውም ብዬሽ እሺ ቃል ግቢና፣ ላገናኝሽ ለቤተሰቦች ሳትፈሪ። እኔም ቃል ገባልሽ፣ ችግር የለብኝ ችግር የለውም። ማገናኘት ግን እኔ አንገቴን እንዲፈረች እንዳትልኝ። ችግር የለውም ወላሂ፣ እኔ ችግር የለውም። እኔም ማሂ ድፍረቱ ኖሯት ማናቸውንም ይዛ ከመጣች ችግር የለብኝም። ፋሚሊዎች ቁፍጠን ነው የሚሄደው እና ያውቃሉ ደግሞ አንቺን አንቺ ለምን አይጂሽ ነው የሚሄደው። ከያ ሳያችሁ ግን ደግሞ ቀላ ከሳ ቀላ የሆነ ፊት ከዚህ በኋላ ተኝቼ ነበር ማሳለፈው አስቡት። አረፋን ትልቁን በአመት አንድ የሚመጣውን አመት በዓል ተኝታችሁ ስታሳልፉ ምን ድብር እየታቀለ ቤት አለመሆኑ ስጋ አለመብጣት በሬው ታርሮማም ትኩስ ስጋ በልታጠቀ ቤት አቢት አርዱት አስምድስ ስሜት አሏ። ግን ደግሞ እኛ እኛ ደግሞ እንዲህ ብለን ማውራት አንችልም፣ ምክንያቱም ብዙ አመት ከቤተሰቦቻቸው ተለይቶ ያሉ ሰዎች አሉና፣ እኛ ብናማር እነሱ ደግሞ ምን ሊሉ እንደሚችሉ አስቢ እንደ እነዚህ

አይሽ እንደዚህ እንደዚህ ስትይ አመመኝ ጨጓራዬ። እንደዚህ አትበይ። ዛሬ የመጣሁት ከትላንት ወዲያ የማሂን ፕሮግራም የአረፋ ቀን ፕሮግራሟን እኔ መቼም ፈልጌው አይደለም እና እና ግዴታ ተገድጄ አሙኝ ቀኗን አበላሽ እችዋለሁ እና ባይ ሰጠው ኖሮ አይሆንም ነበር ወይ ላይ በጣም ነበር የታመመው ወራግሚዎ የዛን ቀን ቀኗን አበላሽችዋለሁ እና በኔ ምክንያት ያቀን እንደዛ ስለተበላሸ እሷን ይቅርታ ለመጠየቅ እና በእናንተ ፊት ይሄው ዛሬ በእናንተ ድዋ እንደዚህ ቆሜ እዚህ ያመጥቻለሁና በጣም ነው የማመሰግነው ፋሚሊዎቼ። አልሀምድሊላህ የእናንተም ድዋ ነው እና ወላሂ ብዬ ነው የምነግራችሁ። የአረፋ ቀን ማሂ የጠራቻቸው እንግዶች ነበሩ። ድፎ ምናምን አዘጋጅታ ነበረ ምግብ ሰርታ ነበር፣ የሚጣፍጥ ምግብ ሰርታ ነበር እና በኔ ምክንያት እኔ አሞኝ ያው ፈልጊው አይደለም መቼም አንድ አንድ ያለንን እየቆየ የሚመጣ አንድ ዓመት በዓል ነው። አረፋ ማለት አንድ ናት። በቃ ከዛ በኋላ ፍቺ ነው ያለው። ሁለት ሁለት ዓመት በዓል ነው ያለን እና ይሄን አረፋ ቀን አሞኝ በማሳለፌ እንደ ያው አልহামዱሊላህ አሁን ላለሁበትና የዛን ቀን ቢከፋኝም እሷንም ባስደብራት ምናምን ያው ምንም ማድረግ አልችልም እንዳልደብረሽ እኮ አቃንዶ ያው ቢሆን ነበር እና አውቃዱ እና ያረፋ ቀን ብቻ እንደዚህም እንደዚህ ማሙኝ አልፏል እና ፋሚሊዎች እናንተና አመሰግናለሁ ለዛን ቀን ተጨንቃቹ በጣም ብዙ ሚሴጅ የላካችሁ ሊሶች ያላችሁ ዱአ እያደረጋችሁ ሌላው ደግሞ ማለት ነው፣ አመሰግናለሁ። ከምን ብሎ ነበር መታከሙ ነው። ለዚያ በቃ አንዳንዴ ደግሞ ድርቅ አትበልሽም አትበልሽ፣ እሺ። እና ወላሂ ስለታከምክና በቃ እና በዚህ አጋጣሚ ማሂ ስትመጣ ቀደም መንገድ ላይ የሆነ የሰርግ ቤት የፈረሰ ነው ሰርግ ቤት የሆነ ነገር ቪዲዮ ላይ ታዩ። ምን አይተህ አላቅምና ዘፈን የሰርግ ቤት ዘፈን ተከፍቶ የሰርግ የሰርግ ቤት ዘፈን የሰማች ነበርና አሁን በዚህ አጋጣሚ በፋሚሊዎች ፊት የኔ ቆንጆ፣ የኔ ውድ፣ እኔ አሞኝ እንደዚያ ስትንከራተች ነበርና እኔ ደግሞ ልካስሽ እና የኔ ቆንጆ እኔ አሁን እንደዚህ ቆርጠን ብዬ የትዳር ጥያቄ ብትጠይቅሽ ምን ብለሽ

እኔ ሆነ አባቴ ጋር ደውዬለት ሽማግሌ ላክ ብዬ ልኩ ምን ችግር አለው ብንጋባ? አንቺ አትፈልግም፣ አየሽ እንድንጋባ አትፈልግም። በፊት እኮ ማለት ነው፣ አሁን የዘንድሮ ልጆች ማለት አሁን ላይ ያለን ዘመድ ልጆች በጣም ጨምላቃ ነው። በፊት እኮ እናትና አባቶቻችን ሲጋቡ ምንም ምንም አይባባሉ፣ አግባታ ተብሎ ሽማግሌ ሳቢተ ወይስ፣ ወይ ቤተሰብ ይመጣል። ስልክሽ በዚህ እየተደወለ ነው እና አሁን አየሁት፣ እና እኔን ለማግባት ፍላጎት የላት ስልኳ ላይ አዲስ ቁጥር እየጠራ ነው። ይሄንን

ቤተሰቦች እኔ ራሱ እኔ ራሱ ስለተሻለኝ በጣም ነው ደስ ያለኝ። አዎ ዋናው መሻሌ ነው አረለ በቃ። ለማንኛውም ፋሚሊዎቼ አመሰግናለሁ፣ የኔ ምርጥ ፋሚሊዎች። ነገ ከነገ ወዲ አላህ ካለ ከዚህ የተሻለ ጥንካሬ ላይ ፓወር ላይ ሆኜ በተሻለ ቪዲዮ ልክ እንደሌላ ጊዜ አለ አረለ በቃ፣ እንደነዚህ አይነት ቪዲዮዎችን እየሰራው መጣለሁ። ለጓደኞቼ ደግሞ ሰላሙን እመኛለሁ። ድዋ አርጉላቸው የሚያስፈልጋቸው እነሱ ራሱ ማለት ነው። ለእኔ ተደርጎልኝ እንዲ እንደቆምኩት ለእነሱ ራሱ ጸሎት ነው የሚያስፈልጋቸው። በጣም ብዙ እየረበሻቸው ያለ ሴጣን አለ ራሳቸውም ላይ ሌሎች ሰዎች ላይም እና ጸሎት ነው የሚያስፈልጋቸው። ድዋ አርጉላቸው። ከዚህ በላይ ምንም ምለው ነገር የለም። ከእኛ አቅም በላይ ስለሆነ ድዋ ነው የሚያስፈልጋቸው። ፋሚሊዎች፣ በቀጣይ ቪዲዮ እንገናኛለን። እስከዛው ሰብስክራይብ